ሰላም ሰላም፣ እንዴት ናቸው? እድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራ የሚቻን ቤተሰቦች ናቸው። ሁሉ ሰላም ሁሉ መልካም፣ እኔ ሁሉ ሰላም ሁሉ መልካም እናንተ በአንድ ስልኬ ቲክቶክ በአንድ ስልኬ ዩቲዩብ ገብቼ በቃ እየቆረጠ አስቀምጦልኝ ዝም ብዬ እየፖሳሰቱኝ ግራ አጋብቻችኋለሁ ብዬ አስባለሁ። ነገር ግን ዛሬ ተመለስኩት፣ በተረጋጋ ስሜት በቪዲዮ ላይ ሀሳብ እንድንሰጥ ከኮሜንታችሁም ከራሴ ያየዋቸውን ነገሮች ወደ እናንተ ነው ይዤ የመጣሁት ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ከትናንት ወዲያ ነገራችሁ ነበረ፣ ያ ነገ ውጤቱን ሲያይ ምን ሊያደርግ እንደሚችል ብዬ ብዙ። እንግዲህ አንዳንድ ሰው ያልሆነ ርዕስ አትስጪ ምናምን እያላችሁ ነበረ። ይኸው ያ ወደ ሄሉ ህይወት የተመለሰው ልጅ አለ ከአንተ ልጅ አርግዥ ያለው ስላለችው ና ልጅን ፍለጋ እንደሆነ በግልጽ አሳይቶናል፣ በትናንትናው እለት ማለት ነው። ምክንያቱም አዎ ስለዋሸችው ሊናደድ ይችላል። ጊዜያዊ ስሜት ማለት ነው። በዚህ ልክ ግን መሆን አልነበረበትም። ለምን አሸችኝ የሚለውን ነገር እያስረዳችው ነው። ሁሉም ሰው ያውቋል። እሱን ለማግኘት የምታደርገው መሄድ ያለባት ጥግ ድረስ እየሄደች ያለች ልጅ ናት። ስለዚህ ምንም እንደ ስህተት ተቆጥሮ የሚጋነን ነገር አይደለም። ይሄ በቃ ሰበብ መፈለጊያ፣ ጸብ መፈለጊያ። አሁን ዛሬ ተያያላችሁ እንግዲህ ጎትቶ ይመጣለችኛዋም ማለት ነው። ለጊዜው ማንም አልፈልግም ብሎ ትቶ ወጥቷል። ከዛች ትከተለዋለች ከዛ በኋላ ዝም ብላችሁ ጠብቆ ሊፈጠር የሚችለውን ነገር ማለት ነው። እሷ መልሶ ጎትቶ ይዞ ይመጣል። ይሄ ደግሞ የንዴት ሳይሆን ፍላጎት ያለ መኖር ነው። መናደድ እና ተናዶ ዝም ብሎ መውጣትና ተናዶ ሌላ ሴት ጎትቶ መምጣት በጣም ብዙ ልዩነት አላቸው። ብዙ ልዩነት፣ ሲጀመር ያ አመጣጡ ራሱ ትክክል አልነበረም። ወደ ሄዱ ለዛም ነው አሁን ላይ አንዳንድ ነገሮች እንግዲህ እየፈተኗት የሚገኙት እሷም እሱን ለመፈተንና በጥሩ ነገር ይዛ አለመሄድ ስለፈለገች ሆን እያደረገች ያለችው ግን እሱ ያው ፈተናዎቹን እየወደቀ ይገኛል፣ ተደጋጋሚ ማለት ነው። ምክንያቱም ሄሉ ከዚህ በፊት በብዙ ሕይወት የተሰበረ ስለሆነች ድረስ በደንብ ይህን የምትለውን ሰው አጥርታ መግባት ትፈልጋለች። ስለዚህ ብትፈትነው ምንም አይደንቅም። በቃ ምንም አይደንቅም፣ ምንም ማለት ነው። እና ሲቀጥል ደግሞ ይሄ ግልጽ ነው። በቃ የሆነ ነገር መጀመሪያውንም ልጅ እንደሌለ እኮ ያስታውቃል ከንግግሯ ከሆነ ነገር ላ ማለት ነው። ነገር ግን በቃ እሱን ለማግኘት ይጠቀመችበት ዘዴ ነበር ማለት ነው። እና ምንም ያን ያክል እንደዚህ አንተን አንጨርጭሮ እንትን የሚልህ ነገር የለም። ግን ሲጀመር ያ በጣም መረጋጋት የሚባል ነገር ይቀረዋል። ሌላው ነገር ልዑልን ዛሬም ከህይወቱ ከህይወታቸው ውጣ የምትሉ ሰዎች አላችሁ። እሱ እኮ ነገሮች እንዲስተካከሉ እንሞክራለን ይሄን ማድረግ አልነበረብሽ ምን ያላት፣ አሁን በትናንትና ሁለት የልዑል ጥፋት ምን ሆኖ ነው እሱ ላይ ዝም ብላችሁ የምትጨፍሩት ማለት ነው? በቃ ሰውን ከጠላችሁ ዝም ብላችሁ በራሳችሁ መንገድ ነው እንትን የምትሉት። ልዩም ብትሏት ኦኬ በእነሱ ህይወት እየገባች በቃ ፍቅረኛ ሆና እየተጫወተች ያለች ሰው ስኮነች ድረስ ብትናገሯት ያምራል። ልዑል ወንድምሽ እያለ እኔ ያለው ከጎንሽ እያለ እያገዛት ምን ፈልጋችሁ ነው? እንደ ይህቺ ልጅ ብቻዋን ቀርታ ምን እንደሚፈጠር ምን ታውቃላችሁ? ለምንድ ነው ማስተዋል ያውቃታችሁ? ሰው ባጣች ቁጥር ማንም ከጎኗ እንደሌለ ባሰበች ቁጥር ሊፈጠር የሚችለውን ነገር ለምን አታስቡም? ይሄ ልጅ እዚህ ጋ በዛ ሰዓት ውስጥ ልዑል ካጠገባ ባይሆን እንደዛ ትቷስ ሄድ ምን ልታደርግ እንደምችል ለምን አትገምቱ? ሰው እኮ ናት እሷም ይደክማታል። የሆነ ነገር ችላችላችል አድርጋ አድርጋ ይደክማታል። በቃ ስለዚህ የምትወሰነው ውሳኔ ጥሩ ላይሆን ይችላል። እዛ ጋ የራስ መጥፋት ሙከራ ብታደርግ ምን ብትል ምን ብትል፣ ብዙ ነገሮች አሉ። ሰው ሆኖ ሲበሳጭ ሰይጣናዊ ነገር ነው በህይወታችን ሁሉም የሚመጣው። ስለዚህ በቃ በዛ ምክንያት ነው። ስለዚህ ሄሉ ራስሽን አስከብሪ በዚህ ቢመጣ ለአንቺም እንደማይጠቅምሽ ነው የምነግርሽ እህቴ። በእንደዚህ አይነት ፍላጎት እሱ ፍላጎት አድሮበት ወደ አንቺ ህይወት መምጣት ካልቻለ በስተቀር ወንድ ልጅ በልጅ በምናምን አስረዋለው የሚባለው ነገር ራሱ ውሸት ነው። ይሄ ብዙዎች ታሪክ ነው፣ ብዙዎች እንደዚያ ነው የሚያደርጉት ታውቃላቸው። በልጅ እናስረዋለን፣ በልጅ እንትን እንለዋለን የሚሉ አይነት ስሜት ያላቸው ሰዎች አሉ። ያ ደግሞ ምንም የሚያዋጣ አይደለም ማለት ነው፣ ምክንያቱም ትክክል ስላልሆነ። ውድ ቤተሰቦች፣ እስኪ ኮሜንታቸውን አይታይት ለማድረግ ሞክራለሁኝ። በፊትም አልመሰለኝም። ምነው ሄሉ፣ ቤተሰቦችን ስለ ሴትነትሽ ብለሽ ተከበሪ ሄሉ። ወደ እንዳልክ ተመለሽ በጣም ይጠብቅሻል። ከማይወድሽ ወንድ ጋር አትላፊ። ክብርሽን ስለሰጠሽው አዘንጉልሽ። ያብ ተረዳት። ክብሯን ወስደህ አትመጻደቅባት መግባማት አሉ መማዝነሽቱ የባሰ ሄዱሻ ተዋረደች። ከሱ ጋር እንዳተዳረሽ በአደባባይ አሳይተች ተናገርሽ እኮ ድራማ ቢሆንም እንኳን በዚህ ልክ መውረድ ይደብራል። ምንም አይደብርም። ሄሉዬ ታይ በቃ የማይፈልገው ሰው ላይ ለምን ትንጠለጠ ያለሽ? እንዳልክ በጣም ይወድሻል፣ ያፈቅርሻል እንዳልክ ንታረጁ። በአጠቃላይ ይሄ ቤተሰብ ወንድሟም፣ እሷም የሚሰሩት ስራ የወረደ ነው። ሌላውን ሰውም ምን እንደሚያስተምር አላውቅም። እግዚአብሔር ይርዳችሁ። ወንድ ልጅ በልመና አይሆንም። ያብ ከዚህ በላይ ለፍቅር መስዋዕት አይከፍልም። ተረዳት ሄሉ። ፍቅር ሆነ ትዳር በልመና አይሆንም። ጠንካራ ሁኚ፣ ለወንድ ዝቅ አትበይ፣ ክብርሽን ጠብቂ፣ ክብር ይበልጣል። የሚታወቅ ነገር መዋሸት አልነበረብሽም እኮ በቃ በቃ። እሷ ይሆናል ብላ ነው ያደረገችው ልዑል ው አሁን ይህንን ኮሜንት ልብ ብላችሁ አስቡ፣ አስተውሉት። እንደዚህ አስተዋይ ሰው እንደዚህ ይጽፋል ልዑል ነገ ጸበል ወስድሻለሁ ሲል ሄሉና ልዩን ስትደነግጥ ያየ ቪዲዮን ደግማችሁ ይዩት። ልዩ ያደረገችው ተንኮል አለ ለማለያየት አስባ። ልዑል ነገ ወሰዳት። አዎ ነገ፣ ዛሬውኑ ውሰዳት። እንጦጦ ምናምን እናያችሁ፣ የሆነ ቦታ ወስዳት ማለት ነው። መሄድ አለባት። ሄሉማ በደነው አይደለም። እንደዚህ የሆነች ወይኔ ህቴን። ይቺ ልጅ ግን ልጅ የሚቆጣት የለም። ሁልጊዜው ለመነች እኮ አይደለም፣ ለመነች ሳይሆን በቃ ነገሮችን ነው እንትን ያለችው ግን ያብ ለምን ለመረዳት ከበደ እሷ ራሷን ዝቅ አድርጋ ክብሯን ዝቅ አድርጋ እንደዚህ ያደረገችው ስለምታፈቅር ነው ባትወድህ ይሄን አታረግም ነበር ድሮም አታፈቅራትም ነበር ሄሉ በቃ ይሄ ጥርግ ይበል ፍቅርን ያፈቀረ ነው የሚያውቀው እውነት ነው እውነት ነው። ያፈቀረ ነው የሚያውቀው። አይ አይ አይ አይ፣ ፍቅር ግን ምን ነው? እኔ ጋ ምን እኔ ጋ ብቻ ምን ነው? አንተ ሲራ ይሆንክ ሰው ጋው ለፍቅር ሆነ ከሄሉ፣ በዚህ ልክ ለምንድን ነው? ራስሽን ክብር እንደዚህ ክብርሽን ጠብቂ አንቺ። ምን ሄሉ፣ በዚህ ልክ ለምንድን ነው? የሰው ልጅ የማይሳሳት የለም። አይዞን የሄሉ እህቴ፣ ያ አይዞን፣ ተረጋጋ፣ ወደፊት ይሆናል። መታገስ ጥሩ ነው። ምንም ማሪ ማሪ ምን መታገስ አለ? ያልፈላሹ ያልፈላሽ ሮኮን ሄድች ሄሎ ታሪክ ስሪ እንዳልክ ይወድሻል፣ አንችም ተወጇለሽ። ብቻውን ነው ሄደሽ ሰርፕራይዝ አርጊው እንዳልክ ሲያ ሄዳ ደግሞ ሌላ መዘዝ ታንጣ። እኔ እኮ ማለት ነው አሁን ምንም ማለት የሚያልጓቸሁ ማለት ኦዴን ስራታችሁ ምናችሁ መዘዝ የምታመጽ ከዛ በኋላ ጭቅጭቅ፣ ትርምስ፣ ቡጥቡጥ እናያለን። እናያለን የሚፈጠረው እኔ የሆነ ነገር አስባለሁ። የሆነ ነገር ቢሆን ደስ ይለኛል፣ ግን ደግሞ እስኪ ተውኝ። የኔ ተረጋጊ። ለፍቅር ስት የረጁ ነው ፈጣሪ ያንቺ ካለው የትም አይሄድም። ያ ልጅ የእግዚአብሔር ስጦታ ነው። ተረዳት እባክህ፣ አንተ ስለፈለግ ከይሁንም እሱ ሲፈቅድ ነው። እና ፕሊዝ ፍቅር ይበልጣል። እናንተ አንድ ስትሆኑ ልጅ ይመጣል። ጊዜያት አትፍች። ትልቁን ኃጢአት ክርስቶስ በመስቀል ሞቶልን ይቅር አለን። ክርስቲያን ይቅር ማለት አለበት ለመስቀሉ ኦኬ፣ አይ እናንተ ግን እንዴት ነው ያሰባችሁት? አሁን በዚህ ሰዓት ልጅ ልጅ የምትሉት ቆይ፣ ከሰርግ በፊት ልጅ አይከብድም ወይ? ኧረ ተው ተው ተው፣ ግን ተው ሄሉ፣ እንደዚህ አረጋት። አምነው እስካሁን አስቀመጠችውን ክብሯን አሳልፋ ስለሰጠችን አትፍረዱባት። ያ አብታራዳት ፍቅር ካለ የጥሞና ጊዜ ኑር፣ ሳካተርስ ጋር ሄድ። በችኮላ የምትወስዳቸው ውሳኔዎች በትዳር ህይወት ዋጋ ያስከፍላሉ። ሄሉ አሁንም አሰብስፎ የሚጠብቃት አፍቃሪ ያላት እንዳትቆጭ ከአንዱ ወንድ አንዱ አትል ዘል ልተረጋጋ ጥያቄ፣ ሄሉን ፈልገ ነው ወይስ ልጅ ፈልገ ነው? ልጅ ነው አማሬ፣ ልጅ ፈልጎ ልጅ፣ በድጋሚ ቀለበቱ ሲታሰርላት ማየት የሚፈልግ ፍቅር። ትዳር በልመና አይሆንም። እውነት ነው። አዎ እናውቃለን። ግን ደግሞ እሱ በጣም እየተፈተነችው ነበረ፣ ግን መረዳት አልቻለም ይሄን ነገር እስከ መጨረሻው እንዳያጣት መስጋት አለበት። ምክንያቱም ዝም ብሎ የሚያረጋቸው ነገሮች ትክክል ስላልሆኑ ማለት ነው። በቃ ይሄን ሁሉ ያረገች እንኳ ዝቅ ብላ እሷ ለፍቅር ነው መስዋዕት እየከፈለች አለች። ሲጀመር ልጁም ብሎ ነው የመጣው አፍቅሮሽ፣ አይደለም ሄሉ? በይ አታለቃቅሽ። እንዳልከከቺ ችግፊት ችግፊት የሉል በእናት ጸበሉ ሰዳት ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚህ ኮሜንታችሁን በጥቂቱ ለማንበብ የምሞክር ያለው አሁን ደግሞ ዝም ብላችሁ ጠብቁ። ይቺም ልዩም ደግሞ አረገዝኩ ብላ ትመጣለች ከሰሞኑ ማለት ነው። ምክንያቱም እሱም መያዝ ስለምትፈልግ ጉድ። አይ ዘንድሮ እወዳችኋለሁ። መልካም ጊዜ። ቻው ቻው